የአውሮፓ ትልቆቹን ክለቦች የተመለከተ ወቅታዊ መረጃዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ፣ ውድ ቤተሰቦቻችን። በዚኛውም ቆይታችን ከሀገር ቤት የኢትዮጵያ ፕሪሚየር ሊግን የሚያሰራጨው ተቋም ቅጣት ተጥሎበታል። ጉዳዩ ትንሽ አነጋጋሪ ነው፣ ታደምጡታላችሁ። በባርማ ዶጣ እንላለን። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግ፣ ኮንፈረንስ ሊግ ጨዋታዎችን ተመልክቶ በርካታ አዳዲስ መረጃዎችን ሰማን። የጉዳት ዜናዎች፣ የቅጣት ዜናዎች እንደዚሁም እለተ የቡድን ዜናዎቻችን በስፋት እንደተያዙ ይገኛሉ። ሩበን አሞሪ የቀድሞ የዩናይትድ ሌጀንዶች ያሉት ነገር በእነሱ ጊዜ ብቻ ያለ ነገር ነው። አሁን ለምን ያንን እያሉ እንደሆነም በወቅታዊ ሁኔታ ላይ እረዳቸዋለሁ ብለዋል። ሩበን አሞሪ በፔፕ ጋርዲዮላ ቅድም እጃ ልሰጠ አሰልጣኝ ሆኖ ቀጥሏል። በነገራችን ላይ ማንቸስተር ዩናይትድ ዋና ጉዳዩ ኤሮፕ ሊግ ላይ ነው። ከኤሮፕ ሊግ ተጋጣሚው ጋር በተያዘ በጉዳት እየታመሰ ነው። ምናልባት ለዩናይትድ መልካም የሚባል ዜና ይመስላል። እናነሰዋለን አርሰናልና የዙ ቤሜንዲን ጉዳይ በተመለከተ ተጨማሪ ያገኘናቸው መረጃዎች አሉ። አብዛኛው ከአርሰናል ጋር በተያያዘው ጨዋታውን ማክሰኞ ምሽት በኤምሬትስ ያደርጋልና ከሪያል ማድሪድ ጋር በርካታ መረጃዎቻችን ከዚህ ጋር በተያያዙ ናቸው። በስፋት ጠብቁን። የአርሰናል ደጋፊዎች በርካታ ነጥቦችን እናነሳለን። በተለይ ማድሪድ ለመጨረሻ ጊዜ ወደ እንግሊዝ ሲመጣ የለንደን ክለብን የገጠመው ምን ገጠመው በወቅቱ የሚለውን ታዲያምጣላችሁ የአውሮፓ ሻምፒዮንስ ሊግን ለማንሳት አሁንም አርሰናል ሶስተኛው ቅድመ ለመገመት የተሰጠው ቡድን ነው። ሊቨርፑል ሁሉ ነገሩ ትኩረቱ ያለው ፕሪሚየር ሊግ ላይ እንደሆነ ይታወቃል። በቀጣይ ክለቡን ይለቃሉ ስለተባሉ ተጫዋቾች ፈላጊዎች ብቅ ብቅ ብለዋል። በተለይም የሳውዲ ረብጣ ብሮች ወደ ሊቨርፑል ዘንድሮ በስፋት እንግዲህ ይዘው ይመጣሉ ተብሎ ይጠበቃል። አዳዲስ መረጃዎች አሉን። ሊቨርፑል ቤት በቀጣይ ሳምንት ወደ አምፊልድ ስቴዲየም ነው ጉዞ የለባቸውም። ዌስትሃም ዩናይትድን ይገጥማሉ። ወደ ክራቨን ኮቴጅ ሄደው ከገጠማቸው ሽንፈት በኋላ ወደ ሜዳቸው ይመለሳሉ። ሊቨርፑል ቤት ተጨማሪ መረጃዎችን ይዘናል። ኮል ፓልመር አሲስት አደረገ እንጂ አሁንም ከግብ በጣም ርቋል። አስራ ሁለት ጨዋታዎች አልፈውታል። የተጫዋች ኤንዞ ማሪስካም ትችት ያስተናገዱበት ጉዳይ ቃል የገቡትን ነገር አለመፈጸማቸው ነው ቃል በገቡት ነገር ራሳቸው በአንደበታቸው የተናገሩት ነገር ለትችት አብቅቷቸዋል። በፕሪሚየር ሊጉ ሌላኛው ተሰናባች አሰልጣኝ በዛሬው ዕለት ሰማን። ፕሪሚየር ሊጉ በዚህ ውድድር ዓመት በርካታ አሰልጣኞች ተሰናብተውበታል። ቀጣዩም ተሰናባች በዛሬው ዕለት ይፋ ተደርጓል። በፕሪሚየር ሊጉ የዝውውር መረጃዎችን እናነሳለን። በአውሮፓ ትልቅ ተጫዋቾች፣ ትልቅ ክለቦች ወቅታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ከእኛ ጋር መቆየት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ በድጋሜ መልካም ቆይታ ተመኘን። የሀገር ቤት ጉዳይ እናንሳ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በማህበራዊ ትስስር ገጹ ላይ በቀጥታ የእግር ኳስ ስርጭት ወቅት እንግዲህ ሰዎች ስለማይሆኑ ቃላትን በመጻጻፋቸው ምክንያት እንዲዘጋ መደረጉ ተረጋግጧል። አክሲዮን ማህበሩም እንግዲህ በቀጥታ ስርጭት ሽፋን የሚያገኙ የ2017 የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ለትርፍ በማይውል መንገድ ወይም ምንም ትርፍ በማያገኙበት መንገድ ለተመልካች በነፃ እያቀረቡ ነበረ። የሦስተኛ ሳምንት ጨዋታ በሚተላለፍበት ወቅት ግን በሐሳብ መስጫ ሳጥን ውስጥ ደጋፊዎች ያልተገቡ የእርስ በርስ ቃላትን መለወጣቸውን ተከትሎ በሕጉ መሰረት ለሶስት ቀን ያክል ማሰራጫ ጣቢያው አየር ላይ እንዳይውል ተደርጓል ማህበራዊ ትስስር ገጹ ስለዚህ የኢትዮጵያ ፕሪሚየር ሊግ እንግዲህ ጨዋታዎች በቀጥታ ስርጭት በማህበራዊ ትስስር ገጹ እንደማያስተላልፍ አስታውቋል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የሚሆነበት ጉዳይ ደግሞ ተመልካቾች ጨዋታውን በሚመለከቱበት ሰዓት በማህበራዊ ትስስር ገጽ ያልተፈለጉ ቃላትን መጠቀማቸው ነው ተብሏል። ለማንኛውም ጨዋቶቹን ቀርጸን እናስቀምጣለን። ስለዚህ ጨዋታው ከተጠናቀቀ በኋላ ሃይላይቶችን ለተመልካች እናደርሳለንም ብሏል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር። በአውሮፓ መረጃችን ስፔናዊ የቀድሞው የማንቸስተር ዩናይትድ ግብ ጠባቂ የአሁኑ የፊዮረንቲናው ግብ ጠባቂ ዴቪድ ዴሃ በፊዮረንቲና ቤት ያለውን ኮንትራክት ለአንድ ተጨማሪ ውድድር ዓመት እንደሚያራዝም ተገልጿል። ባለፈው ዓመት በአንድ ዓመት ኮንትራክት ፊዮረንቲናን የተቀላቀለው ዴቪድ ዴሃ በውሉ ተጨማሪ አንድ ዓመት የመቆየት አማራጭ ተካቶበት ነበረ። ይህንም ተከትሎ የቀድሞው የማንቸስተር ዩናይትድ ግብ ጠባቂ ዴቪድ ዴሃ በፊዮረንቲና እስከ ሰኔ 2026 የሚያቆየውን ኮንትራት ይፈርማል ዴሃ በዘንድሮ ውድድር ዘመን 28 ጨዋታዎችን አደረገ 29 ግብ ተቆጠረበት በ10 ጨዋታ መረቡን አላስደፈረም አንድ ለግብ የሚሆንም ኳስ አመሻሽቶ ማቀበል የቻለ ግብ ጠባቂ ነው ስለዚህ ለሚቀጥለው የውድድር ዓመት በዛው በፊዮረንቲና ቤት የሚቆይ ይሆናል ፈረንሳዊው የሎስ ብላንኮች የፊት ሰር ተጫዋች ኬሊያን መባፔ በሪያል ማድሪድ አሻሬን ማስቀመጥ እፈልጋለሁ ብሏል ከሪያል ማድሪድ ጋር ሻምፒዮንስ ሊግ ማሸነፍ ለእሱ ከባላንዶር በላይ መሆኑን የገለጸው ምባፔ በሪያል ማድሪድ አሻሬን ማኖር እፈልጋለሁ፣ ከባላንዶር በላይ ሻምፒዮንስ ሊግን ነው ማሳካት የምፈልገው ብለዋል። ከቪኒሽስ ጁኒየር ጋር ጥሩ ግንኙነት አለን የሚለው ምባፔ ስለኛ መወራቱ የተለመደ ነው፣ ምክንያቱም ተጽዕኖ መፍጠር የምንችል ታዋቂ ተጫዋቾች ነን። ስለዚህ ሌሎች ክለቦች ተጽዕኖ እንዳንፈጥርባቸው በማህበራዊ ሚዲያ ስለኛ ያልሆነ ነገር ያወራሉ የተለመደ ብሎታል አክሎም ማድሪድን ያለ ቪኒሼሽ ጁኒየር መገመት ከባድ ነው ሲል ሁልጊዜም ከሱ ጋር መጫወት እፈልግ ነበረ ወደ ማድሪድ የመጣሁትም ከሱ ጋር የመጫወት ሀሳብም ይዤ ነው ስለዚህ ከቪኒሼሽ ጁኒየር ጋር ጥሩ ግንኙነት አለ ብሏል ቪኒሼሽና ኔ እኔ በጋራ ጥሩ እየተጫወትን ነው ነገር ግን የተሻለ ማድረግ እንችላለን ሰዎች ሁልጊዜም በእኛ ተጨማሪ ነገር ይፈልጋሉ እንረዳዋለን ብለዋል ከማድሪድና ከገንዘብ አንዱን መምረጥ ነበረብኝ። ይህ ደግሞ ቀላል ውሳኔ ነበር ብሏል። ው በፓረሰን ጀርሜን የቀረበለትን ረብጣ ብር አስመልክቶ በሰጠው ምላሽ ማለት ነው። ስለዚህ እኔ የፈለግኩት የሎስ ብላንኮች መለያ ለብሼ የመጫወት ነበረ። ገንዘብን ትቼ ሪያል ማድሪድን መርጫለሁ ብሏል። ከእናቱ ጋር በተያያዘ እናቴ የኔ ወኪል አይደለችም፣ እሷ እናቴ ብቻ ናት። የእሷ ፍላጎት የእኔ ሁልጊዜ ምርጥ መሆን ነው፣ ሁልጊዜም ተነግረኛለች። ስለዚህ የእሷ ፍላጎት የእኔ ምርጥ ብቃት ማሳየትና ሞወደውን ነገር እንዳደርግ ማገዝ ነው። ከዛ ውጪ ግን እናቴ ወኪል አይደለችም። እሷ ከዚህ ወደዛ ከዛ ወደዚህ እንድዘዋወር ያደረገችው ምንም ነገር እጇም የለበትም። ብለዋል መባፔ እንግዲህ በቀጣይ የአውሮፓ ሻምፒዮንስ ሊግን በማንሳት ሂደት ውስጥ የቡድኑ ቁልፉ የፍጹም ቅጣት ምትመቺ ተጫዋች እንግዲህ እንደተደረገም ይታወቃል። ነገር ግን ኬልያን መባፔም ልክ እንደ ቪኒሽስ ጁኒየር አባካይ ከሆነ እድሉ ለጁድ ቤሊንግሃም እንደሚሰጥና የሪያል ማድሪድ አሁን ላይ ሶስተኛው ፍጹም ቅጣት ምትመቺ ተደርጎ ተቀምጦ የነበረው ጁድ ቤሊንግሃም ከቪኒሽስ ጁኒየር ቀጥሎ መቺ እንዲሆን መያዙም ማርካ በፊት ገጹ ላይ ያስነብበዋል። ባለፉት ሁለት የውድድር ዓመታትም በሊግ ጨዋታ በሜዳቸው ላይ ትንሽ ሽንፈት ያስተናገዱ ቡድኖች ውስጥ ሪያል ማድሪድ ተጠቃሽ ነው። በሁለት ዓመት ውስጥ በሳንቲያጎ ቤርናቢዮ ሁለት ጨዋታ ብቻ ነው የተሸነፈው። ፓሪስ ሰን ዠርሜን በፓርክ ደ ፕሪንስ ሁለት ጨዋታ ብቻ ነው የተሸነፈው። ሊቨርፑል በአንፊልድ ሁለት፣ ባየር ሊቨርፑል ሰን በባየርን አሬና ሁለት ጨዋታ፣ ኢንተር ሚላን በሳንሴሮ ሁለት ጨዋታ ብቻ ነው የተሸነፈው ና እነኚህ አምስት ክለቦች ባለፉት ሁለት ዓመታት ውስጥ በሜዳቸው በሊግ ውድድር የተሸነፉት ሁለት ጨዋታ ብቻ ነው። በጣም አነጋጋሪ መረጃ ነው። ከባርሴሎና ጋር በተያያዘ ፍራንኪ ዲዮንግ ክለቡን መልቀቅ እንደማይፈልግ አስታውቋል። የዚህ ተጫዋች ጉዳይ ገና አለየለትም። ከባርሴሎና ጋር ድርድር ላይ እንደሆኑ ይታወቃል። በቀጣይ ውድድር ዓመታትም በክለቡ የመቆየት ፍላጎት አለው። ባርሴሎና ኮንትራቱን ማደስና ደሞዙን ቅናሽ እንዲያደርግላቸው ፍላጎት አላቸው። ከዚህ ጋር በተያያዘ ቀጣይ ድርድሮቹም ይቀጥላሉ። ስፖርት የተባለው የስፔኑ ተነባቢ ጋዜጣ ግን ፍራንኪ ዲዮንግ አሁንም ቢሆን ባርሴሎናን የመልቀቅ ፍላጎት የለውም ብለዋል። የቀድሞ የባርሴሎና ኮከብ የአሁኑ የኢንተር ሚያሚ ተጫዋች ሊዮኔል አንድሬስ ሜሲ ግብ ማስቆጠሩን ተከትሎም በኢንተር ሚያሚ የመጨረሻው ጨዋታም ላይ ያስቆጠራቸው የግብ ብዛቶች 856 እንደደረሰ ነግረናችሁ ነበረ። የምንጊዜም በርካታ የግብ አስተዋጽኦ ያለው ተጫዋች ነው። በምድራችን ላይ በሮናልዶ የሚበለጠው በግብ ነው። ሮናልዶ ከ931 በላይ እግር ኳስ የፕሮፌሽናል እግር ኳስ ግቦች አሉት። በዚህ ሮናልዶን አይስተካከሎም። የሜሲ 856 ነው። አሲስትን ከደመረ ግን የሊዮኔል አንድሬስ ሜሲ 237 ይደርስና የምንጊዜም ከፍተኛው ነው። 46 ዋንጫዎችን አንስቷል። በዚህ የእግር ኳስ ሕይወቱ የሊዮኔል አንድሬስ ሜሲም ሪከርድ የሚቀጥል ይመስላል። ከፍተኛ የገባ አስተዋጽኦን በማድረግ የቀድሞ የሪያል ማድሪድ ተጫዋች ሰርጂዮ ራሞስ ደግሞ አስደናቂ ውድድር ዓመትን እያሳለፈ ይገኛል። በሜክሲኮ ክለብ ሞንቴሬ ስድስት ጨዋታ አድርጓል። አራቴ ቡድኑ አሸንፏል። ሁለት ጊዜያቸው ወጥቷል። እሱ ወደዚህ ቡድን ከተቀላቀለ በኋላ ቡድኑ ሽንፈት አላስተናገደም። እሱ እየተጫወተ የለመዳትንም ቀይ ካርድም ቢሆን አላጣትም። በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ሌላኛው ተሰናባቹ አሰልጣኝ በዛሬው ዕለት ይፋ ተደርጓል። ከእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፕ መውረዱ የተረጋገጠው ሳውሳምተን ከአሰልጣኙ ጋር በዛሬው ዕለት መለያየቱን ይፋ አደርጓል። ሳውዝሃምተን ከሊጉ መውረዱን ተከትሎን ክሮሽ አሰልጣኝ ኢቫን ጁሪች ከሳውዝሃምተን ጋር ተለያይተዋል። አሰልጣኝ ሩሰለ ማርቲን ተክተው የሳውዝሃምተን አሰልጣኝ በመሆን ስራቸውን የጀመሩት ኢቫን ጁርሲ ከሶስት ወራት በኋላ ነው ከኃላፊነት የተሰናበቱት። አሰልጣኙ ቡድኑ እየመሩ ባደረጓቸው ጨዋታዎች ማግኘት ከሚገባቸው 42 ነጥብ አራት ነጥብ ብቻ ነው ያገኙት። አሰልጣኙ ካደረጓቸው 14 ጨዋታ አስራ ሁለቱን ተሸንፈዋል። እጅግ በጣም አስከፊ የሚባል ቁጥርን ይዘው ነው ከፕሪሚየር ሊጉ ክለብ ሳውዛምፕተን ቀጣይ ውድድር ዓመት ደግሞ ከሻምፒዮንሺፕ ተካፋዩ ክለብ በይፋ በዛሬ ለስንበት ስንበት የገጠማቸው እጅግ በጣም አስደናቂው ተጫዋች ሮድሪጎ ሙኒዝ በዚህ ሳምንት ሊቨርፑል ላይ ግብ አስቆጠረ። ሶስት ግቦችን ለመጨረሻ ጊዜ ባደረጋቸው ሶስት ተጫዋቶች ለፉልሃም ማስቆጠር ችሏል። አስደናቂ ጊዜን እያሳለፈ ይገኛል። ለቡድኑ ዘንድሮ በእርግጥ ፉልሃም ራሱ የአውሮፓ ትኬትን መቁረጥ ይችላል። አሁን ካለው የነጥብ ቀረ ቤት አንጻር ከቶፕ ፎሮቹ ክለቦች ጋር አስደናቂ ውድድር ዓመትን ፉልሃም ሲያሳልፍ እንደ ቡድን ምርጥ ጊዜ እያሳለፈ የሚገኘው ደግሞ ሮድሪጎ ሙኒዝ ነው። ሌላኛው አስደናቂ ተጫዋች ሞርጋን ሮጀርስ ነው። የቀድሞ የማንቸስተር ሲቲ የአሁኑ የአስቶን ቪላ ፊተርሰር ተጫዋች አስር አስር ግቦችን በመጨረሻዎቹ 14 ጨዋታዎች ላይ አስር የግብ አስተዋጽኦ በመጨረሻዎቹ 14 ጨዋታዎች ላይ አለው። በአጠቃላይ አሁን በአስቶንቪላ ቪላ ቤት በዚህ ውድድር ዓመት ኦሌ ዋትኪንስ 26 የገብ አስተዋጽኦን ይዞ የቡድኑ ቀዳሚ ነው። ሞርጋን ሮጀርስ 22 የገብ አስተዋጽኦ አለው፣ አጠቃላይ 13 ገብና 9 አሲስት በክለቡ ሁለተኛው ተጫዋች ሆኗል። ዣን ዱራን በጥር ነበረ በአማላ ብር ለሱም ለክለቡም ቀርቦ ወደ አልናስር ያቀን ነው። 12 አለው በዚህ ውድድር ዓመት በቁጥር ደረጃ ካየንለት ዩሩቴሌማንስ 10፣ ጃኮቭ ረምሴ 9 ያላቸው ካስቶንቪላና የሞርጋን ሮጀርስ ቁጥር ግን ዘንድሮ በጣም ያልታየ ግን ደግሞ እጅግ በጣም አስደናቂ የሚባለ ቁጥር ያለው በማንችስተር ሲቲ ቀጣይ እየተፈለገ እንደሆነ ይታወቃል። ተጫዋች ኒካስል ዩናይትዶች ስኬን ወኪል ጋር መነጋገራቸው ተረጋግጧል። በቀጣይ ክረምት ላይም በፊዮረንቲና ፊዮረንቲና ላይቀጥል ይችላል የተባለው የ25 ዓመቱ ሞይስ ኬን በበርካታ የአውሮፓ ክለቦችም እየተፈለገ ይገኛል። ስሙ በስፋት በተለይም ከፕሪምየር ሊግ ክለቦች አጥቂ ችግር አለበት የተባለው አርሰናል፣ ቶትንህም፣ ከአውሮፓ እንደ ኤስ ሚላንና ናፖሊም ያሉ የጣሊያን ሴሬ ክለቦች ፈላጊዎቹ እንደሆኑ ይታወቃል። ኒካስሎች ግን የመጀመሪያ ክለብ ሆነዋል፣ ኤጀንቱን ያነጋገሩና በቀጣይ ይህን ተጫዋች ወደ ቡድኑ የማምጣትና በአሌክሳንደር ኢሳክ ቦታ የመጫወት እቅድ አላቸው ተብሏል። በእርግጥ የኢሳክ ጉዳይ እስካሁን እንዳለየለት ይታወቃል። ማሬስካ በራሳቸው ቃል ትችት እየገጠማቸው ይገኛል። ከቼልሲ ደጋፊዎች ማሬስካ ከካራቦ ካፕ እና ከኤፍ ኤ ካፕ ከተሰናበቱ በኋላ ከደጋፊዎች እንዴት ቡድናችን በዚህ ሰዓት ይሰናበታል? በሚል ለቀረበባቸው ቅሬታ መልካሙ ነገር ፕሪሚየር ሊጉ ላይ እናተኩራለን። ስለዚህ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ከዛ በኋላ ደግሞ በኮንፈረንስ ሊግም ዋንጫውን ለማንሳት እንፋለማለን እና ጥሩ ነገር ከኤፍ ኤ ካፕ እና ከካራቦ ካፕ ስንወጣ ትኩረታችን እነኝ ላይ እናደርጋለን ብለው ነበረ። ቡድኑ እንግዲህ በአጠቃላይ ከካራቦ ካፕ እናም ከኤፌ ካፕ ከተሰናበተ በኋላ ግን በፕሪምየር ሊጉ ከሜዳ ውጭ ወጥቶ አንድም ጨዋታ አላሸነፈም። ከዛ በኋላ በአሰልጣኙ ሲስተም ታክቲክ፣ የተጫዋቾች አጠቃቀም በተለይም በዚህ ሳምንት ወሳኙን ማርከ ኩኮሬላን በተከላካይ በፊት መስመር ላይ እነ ኮል ፓልመርን እነ ኒኮላስ ጃክሰንን ከተጠባባቂ የማስጀመራቸው በርካታ የቼልሲ ደጋፊዎች ቅሬታ እንዲያቀርቡ ና እኛም ማናቀው ውድድር ክለባችን አለበት ወይ ስኪሉ ድረስ የደረሰ ነበረም። ማሬስካ ግን ራሳቸው ቃል በገቡት ነገርና ባለመፈጸማቸው ቅሬታ እየቀረበባቸው ነው። ኮል ፓልመርም ባለፉት 12 ጨዋታ አንድም ግብ አላስቆጠረም። በእርግጥ አሲስት ማድረግ ችሏል። በቶትና መጫዋታ ላይ ድል ባደረገው በጨዋታ ላይ አሲስት አድርጎላቸው ነበር። ከዛ በዘለለ ግን አንድም ግብ ሊያስቆጥር አልቻለምና ለዚህም ማሬስካን ተጠያቂ እያደረጉ ነው። በርካቶች የሚጠቀሙት የጨዋታ አስተያየድና ሲስተም ነው ለዚህ ክለቡን እየዳረገ ያለው በሚል ቼልሲዎች በቀጣይ ወር ጄደን ሳንቾ ላይ ከውሳኔ እንደርሳለን ብለዋል። ታማኙ የዜና ምንጭ ፋብሪዥ ሮማኖ በፊት ገጹ ላይ ይዞት በወጣው መረጃ መሰረት ቀጣይ ወር ላይ ማለትም አሁን ኤፕሪል ላይ ነው የምንገኘው። በሜ ወር መጨረሻ ከውሳኔ እንደርሳለን። ስለዚህ ጆደን ሳንቾን በ25 ሚሊዮን ሮ ማስፈረም በ5 ሚሊዮን ሮ ከነቅጣት ለዩናይትድ መመለስ የሚለው ቅድ በቀጣይ ወር ላይም እንግዲህ ውሳኔ ደረሳል ተብሏል። በሊቨርፑል ቀጣይ የውድድር ዓመት በርካታ ክለቡን ይለቃሉ የሚባሉ በርካታ ክለቡን ይቀላቀላሉ የሚባሉ ተጫዋቾች አሉ። አልናሰሮች ደግሞ ከሳውዲ ክለቦች ከሊቨርፑል ተጫዋች ለማስኮብለል እቅድ ከያዙት ውስጥ ተጠቃሽ ሆነዋል። በቀጣይ ውድድር ዓመት ከክለቡ ይለቃል ተብሎም በስፋት ስሙ እየተነሳ የሚገኘው ሊዊሽ ዲያስ በባርሴሎና ቤት የመጫወት ትልም አለው ቢባልም በአሰልጣኝ ሃንሲ ፊሊክ እቅድ ውስጥ የሌለ ተጫዋች መሆኑን ተከትሎ አልናስሮችና ሌሎች የሳውዲ ክለቦች ተጫዋቹን ለማስፈረም እንቅስቃሴ እንደሚያደርጉ ተዘግቧል። መረጃው የታማኙም ሰው ፋብሪዚዮ ሮማኖ ነው። ቨርጅል ቫንዳይክ በዚህ ሳምንት በነበረው ጨዋታና ክለቡ በተሸነፈበት ጨዋታ አርባ በመቶ ግንኙነቶችን ብቻ ነው ማሸነፍ የቻለው። ኢብራሂማ ኮናቴም ጭምር ከቨርጅል ቫንዳይክ የተሻለ ነበረ፣ ምንም እንኳን ከአስሩ 1 አምስቱን ግንኙነት ቢያሸንፍም። የፉልሃም አጥቂ ሮድሪጎ ሙኒዝ በጨዋታ አስር የተሳኩ ግንኙነቶችን በማሸነፍ በሜዳው ላይ ከነበሩ ተጫዋች ሁሉ የተሻለ ነበረ። ይህም ለቫንዳይክ እና ኮናቴ ፈተና እንደሆነባቸው ተጫዋቹ ማሳያ ነበረ። በእግር ኳስ ህይወቱ ግን ቨርጅል ቫንዳይክ በአንድ ጨዋታ በተለይም የአንድ ላንድ ግንኙነቶችን በብዛት ሲሸነፍ ይህ ለመጀመሪያ ጊዜ ነው እና ቨርጅል ቫን ዳይክ ጥሩ አለመሆን ሊቨርፑልም በፉልሃም ጨዋታ ለመሸነፉ እንደ ምክንያት ሊወሰድ ይችላል። ሌላኛው ከሊቨርፑል ጋር በተያያዘ ስቲቨን ኒኮላ በከርትስ ጆንስ በማያውቀው ቦታ ላይ ተጫውቶ በፉልሃሙ ጨዋታ ላይ በተለይም በቀኝ ተከላካይ ላይ ተጫውቶ የገጠመውን ፈተና ተናግሮ ነበረ ስቲቭ ኒኮል ብዙ ጫና ሊፈጠርበት ወደሚችል ቡድን ወደ ፉልሃም ሄዶ በአግባቡ ይከላከለኛል ብዬ ማሰብ ምክንያታዊ አይደለም። ስለዚህ ከርትስ ጆንስን አልወቅሰውም፣ ምክንያቱም በማያውቀው ቦታ ላይ ነበረ ተሰልፎ የተጫወተው። እናም ብዙ ጫናዎችን በሱ በኩል ለመፍጠር ሞክረናል ብለዋል ስቲቭ ኒኮል፣ የፉልሃሙ ተጫዋች። ስለዚህ በዛ ቦታ ላይ የነበረው የሊቨርፑል መከላከል ለእኛ እንደ ጠቃሚ የማጥቃት ቀጠና ነበር ብሏል። በእርግጥ አብዛኛውን የፉላም የማጥቃት ቀጠና ሲካሄድ የነበረው በዛ በኩል ነው። የመጀመሪያው ግብ ሴኞል ሲያስቆጥር ኳሱ እንግዲህ ከርተስ ጆንስን በማይሆን መንገድ ሲከላከል ኳሱ አገይታው ነው እንደ አሲስት ተመቻችታ የተቀመጠችለት ለሴሴኞል ከዛ በኋላ የተቆጠሩበትን ግቦች ከተመለከትን የኢዮቢ ወደ ቀኝ ያዘነበለ ኳስ ነበረ። በእርግጥ ሙሉ ስህተቱን አንዲ ሮበርትሰን መውሰድ ይችላል። ከዛ በተረፈ ሶስተኛ ኳስ ግን የተቆጠረችበት መንገድ ሙሉ ለሙሉ ቨርጅል ቫንዳይክን የምታስጠይቅ ነት። በአጠቃላይ በፕሪሚየር ሊጉም አርሰናልና ሊቨርፑል ለዋንጫ በሚያደርጉት ጉዞ ላይ እንግዲህ ሁለቱ ክለቦች የቀሯቸውን ጨዋታ ካየን በሊቨርፑል በኩል ዌስትሃም፣ ሌስተር ሲቲ፣ ቶትንሃም፣ ቼልሲ፣ አርሰናል ራሱ፣ ብራይተን ኤንድ ሆቭ አልቢዮን፣ ክሪስታል ፓላስ ሲሆኑ በአርሰናል በኩል ብሬንትፎርድ፣ ኢፕስዊች፣ ክሪስታል ፓላስ፣ በርነማውዝ፣ ሊቨርፑል፣ ኒካስል እና ሳውዝሃምፕተን ቀርቶታል። ጨዋታን መዝነን እኔ ካልን የአርሰናል የተሻለ ይመስላል። ምክንያቱም በዚህ በኩል ቶትንሃም አለ፣ ለክብርም ቢሆን ይጫወታል። ፕላስ ቶትንሃም ከትልቅ ክለቦች ጋር ጥሩ ነገር አለው። በእርግጥ ሊቨርፑል በአሰቃቂ ሽንፈት ገጥሞታል። በሊቨርፑል በዚህ ውድድር ዓመት ስድስት ግብ ተቆጥሮበት ቼልሲ አለ፣ የአውሮፓን መድረክ ለማረጋገጥ ራሱ አርሰናል አለ፣ ዋንጫውን ለመንጠቅ የሚደረግ ትልልቅ በተለምዶ ቢግ ሲክስ ከሚባሉ ክለቦች ጋር ሶስት ጨዋታን ያደርጋል። በሊቨርፑል በኩል በአርሰናል በኩል ቢግ ሲክስን ካየን የሚገጥመው ብቸኛው ቡድን ራሱ ሊቨርፑልን ነውና ምናልባት ሰላሳ ስድስተኛ ሳምንት ላይ የሚደረግ ጨዋታ ነው በሊቨርፑል እና በአርሰናል የቀሩት ጨዋታዎች ላይ ሊቨርፑል ዋንጫውን ማረጋገጥ ይችላል፣ ድል የሚያደርግ ከሆነ የቀሩትን ጨዋታዎች። ምናልባትም አርሰናል ይሄ ግራና ቀኝ ቆሞ እያጨበጨቡ ከመጠበቅም ሊታደግ ይችላል እየተባሉ ነው፣ ወቅታዊ የሊቨርፑል ብቃትን በተመለከተ ለማንኛውም ከነኝ ቀሪ ጨዋታዎች አንጻር ሊቨርፑል ዋንጫውን በየትኛው ጨዋታ ድረስ ሊያረጋግጥ ይችላል? የሊቨርፑል ደጋፊዎች አጋሩ አርሰናልስ ሊቨርፑልን ዋንጫ የመንጠቅ አቅም አለው ወይ? አሁን ሁለቱ ክለቦች ባላቸው ብያሳዩ በሚገኙት ወቅታዊ አቋም አጋሩን፣ ለማንኛውም ሊቨርፑል ከዌስትሃም ዩናይትድ አንፊልድ ሮድ ስቴዲየም ቀጣይ እሑድ ሚያዝያ አምስት በእኛ አቆጣጠር ከቀኑ 10 ሰዓት ላይ ጨዋታቸውን እንደዚሁ የሚያደርግ ይሆናል። አድሪያን ራቢዮ በእግር ኳስ ስላየው ምርጥ ተጫዋች ተናግሯል። በጣም የምወደው ተጫዋች ስቴቨን ጄራርድ ነው። ሙሉዮቱን በሊቨርፑል ያሳለፈ ተጫዋች ነው። በፕሪሚየር ሊጉም በተደጋጋሚ ከመከላከል ይልቅ የሚያጠቃ ተጫዋች ነበረ። ብዙ ጎሎችንም ያስቆጥሯል። እንዲሁም ቡድኑን የሚያስቀድም ተጫዋች ነበረ። ለዚህም ነው እኔ የህይወቴ አራ አያ አድርግ የማየው የሊቨርፑሉን ስቴቨን ጄራርድ ነበረ እጅግ በጣም ማደንቀውመ ተጫዋች ብሎ ወድሶታል። የቀድሞ የሊቨርፑል ሌጀንድ በአውሮፓ ሻምፒዮንስ ሊግ በኦፕታም ቁጥራዊ ስሌት መሰረት ባርሴሎና ዋንጫውን የማንሳት 23.1 በመቶ ፓሪሰን ዠርሜን ለመጀመሪያ ጊዜ በታሪኩ ለማንሳት 19.3 በመቶ አርሰናል ለመጀመሪያ ጊዜ ለማንሳት 3ኛ ሶስተኛ ደረጃ 15.6 በመቶ ተቀምጧል። የአርሰናል ተፋላሚ ሪያል ማድሪድ 12.2 በመቶ የተሰጠው ወደ አምስተኛ ደረጃን የተቀመጠው በሳምንት ትልቁን ጨዋታ ማክሰኞ ምሽት በኤምሬትስ ስቴዲየም እንመለከታለን። ከዚህ ጨዋታ ጋር በተያዘ ተጨማሪ መረጃዎችን እናደርሳችሁ። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል ከሪያል ማድሪድ ጋር ማክሰኞ ምሽት ይደረጋል። በሁለቱ ክለቦች በኩል ሰባት ተጫዋቾች ለቅጣት ተቃርበዋል። በሪያል ማድሪድ በኩል ሉካ ሞድሪች፣ አንቶኒዮ ሩዲገር፣ ኤድዋርዶ ካማቪንጋ ና ኤንድሪክ ቢጫ ካርድ ካዩ ቀጣይ ጨዋታ ያመልጣቸዋል። እንዲሁም አርሰናል በበኩሉ ዴክላን ራይስ፣ ጋብርኤል ማርቲኔሊና ጁሊያን ቲምበር ቢጫ ካርድ ካዩ ቀጣይ ጨዋታ ያመልጣቸዋል። ስለዚህ ተጫዋቾቹ ከማስጠንቀቂያ ቢጫ ካርድ ራሳቸውን እየጠበቁ ነው ማለት ነው ጨዋታውን የሚያደርጉት። አሊያ ግን እነ ወሳኝ ተጫዋች ላይ ይገኙ ይችላሉ። በመልሱ የሳንቲያጎ ቤርናቤው ጨዋታ ቢጫ ካርድ ካዩ ሪያል ማድሪድ ካላቸው አማራጭ አንጻር ዴቪድ አላባ፣ አንቶኒ ሩዲገር፣ ራውል አሴንሲዮ እና ፍሬድሪኮ ቫልቬርዴ መከላከሉን ይመሩታል ተብሎ ይጠበቃል። እንግዲህ እነ ቡካዮ ሳካም ይገኙበታል ተብሎ በሚጠበቀው ጨዋታ ላይ ሪያል ማድሪድ እነኝን አራት ተከላካዮች ይዞ የመግባት አማራጭ ብቻ ነው እጁ ላይ ያለው ካለው የጉዳት ብዛት አንጻር። በአርሰናል በኩል የአርሰናል አልትራ ደጋፊዎች እንዳሳወቁት ከሆነ በጨዋታው ላይ እንግዲህ ለጨዋታው ሲወጡ ጀምሮ ትልልቅ የሻምፒዮንስ ሊግ ዜማ እስኪያልቅ ድረስ በባነር ትርኢት ተጫዋቾቹ ጨዋታውን እንዲያሸንፉ የተቻላቸውን ሁሉ ለማድረግ ሙሉ ዝግጅታቸውን ማጠናቀቃቸውን ይፋ አድርጓል በማህበራዊ ስር ገጻቸውና ከጨዋቶ በላይሁን ኤምሬትስ ምን አይነት ድባብ ይኖረዋል የሚለው ራሱ በርካቶች በጉጉት እንዲጠብቁት እያደረገ ነው። የአርሰናል ደጋፊዎች ድርጊት ሚኬል ሜሪኖ ሪያል ማድሪድን ሲፋለም የመጀመሪያውም አይደለም። በሪያል ሶሲዳ ደጋግሞ ተጫውቷል ከሪያል ማድሪድ ጋር። ለሪያል ማድሪድ ትልቅ ክብር አለኝ፣ ግን ፍራቻ አይደለም ብሏል። ማክበር ሪያል ማድሪድን እንደ ፍራቻ እንዳትቆጥሮት ብለዋል። ሚኬል ሜሪኖ በጣም ጥሩ የውድድር ዓመት ነበረ። በእግር ኳስ ሕይወቴ ከዚህ በፊት ሰርቼ የማላውቀውን ነገሮች እያየው ነው። እናም በተጨማሪም አርቴታ ስለ እግር ኳስ እንድማርና እንዳድግ ረድቶኛል። አርቴታ በጣም የተሟላ አሰልጣኝም ነው ጥሩ ልምድም ከጋርዲዮላ ወስዷል ብሏል። የአርቴታ ሀሳብ ጨዋታን ክብደት የሚቋቋምና ተጋጣሚ የበላይነት እንዳይዝ የማይፈቅድ የበላይ ቡድን መሆንን የሚጠቁም አይነት የጨዋታ ስታቲክስ ይጠቀማል። ከዓለም ምርጥ አሰልጣኞች ውስጥ አትጠራጠሩ፣ ማይክል አርቴታ ነው ብሏል። አርሰናል ሁለተኛ ሆኖ ለመጨረስ የተፈጠረም ቡድን አይደለም ብሏል። እዚህ ያለነው አስተሳሰብ ዋንጫን ለማሸነፍ ነው እንጂ ሁለተኛ ሆኖ ለማጠናቀቅ አይደለም ብሏል። አርሰናል ያው ዘንድሮ ሁለተኛው ነው ለመጨረስ ከጫፍ ደርሷል። በእርግጥ በሂሳባዊ ስሌት ገና አላለቀም። ለማንኛውም ቡካዮ ሳካም ለማድሪዱ ጨዋታ ይገኛል ተብሎ ይጠበቃል እና በለመዱት የ433 ፎርሜሽን ሲጫወቱ ምናልባት ለየት ያለ ነገር ልና የምንችለው ዣኮቭ ኪዮር የጋብርኤል ማጋሌሽን ቦታ ሊተካ ይችላል ቡካይ ሳካ ወደ ለመደው ቦታ ይመለስና ሚኬል ሜሪኖ ሐሰተኛ ዘጠኝ ቁጥርነቱን ይዞ ሊጫወት ይችላልና በርካታ ለአርሰናል ቅርብ የሆኑ ማህበራዊ ትስር ገጾችና ስለ አርሰናል የሚጽፉ ገጾችም የምንጠብቀው ፎርሜሽን እያሉ ይሄንን በማህበራዊ ትስር ገጻቸው ላይ ያዞሩት ነው። ሪያል ማድሪድ ለመጨረሻ ጊዜ ወደ እንግሊዝ ሲመጣና ለመጨረሻ ጊዜ ወደ ለንደን ስቴዲየም ነው ያቀነው በእንግሊዝ ማለት ለመጨረሻ ጊዜ ወደ ለንደን ሲመጣ እንግሊዝ መቶ ሲጫወት ቼልሲ ነበር የገጠመው። በወቅቱ ሮድሪጎ ሁለት ግቦችን 58ኛውና 80ኛው ደቂቃ ላይ አስቆጥሮ ቼልሲ ሁለት ለባዶ አሸነፉ። በድምር ውጤት ሜዳቸው ላይ ሁለት ለባዶ አሸነፈው አራት ለባዶ ቼልሲን ጥለውት ነበረ፣ ከለንደን ክለብ ጋር በነበረው ጨዋታና አሁን ሌላኛውን የለንደኑን ክለብ አርሰናል እንዲገጥማሉ። 26 ላይ ሲገናኙ ግን ያኔ አሸናፊ የነበረው አርሰናል ነበረ። ከዝውውር ጋር በተያዘ ፋብሪዚዮ ሮማኖ በማህበራዊ ትስስር ገጹ ላይ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከዙቤ ሜንዲ ወኪሎች ጋር ጥሩ የሚባል ግንኙነት አለው። በስፔንም ተጫዋቹን አነጋግሮት ስለነበረ ጥሩ ቀረቤት አለው እና ለረጅም ጊዜ የሚያውቋል። ይህን ተጫዋች በእርግጠኝነት በአንድሪያ ቤርታ የተያዘው ተጫዋች በተለይም የብሩኖ ጉማሬሽ ጉዳይ ማይፈታ ከሆነ እንደ አማራጭ የሚያዙት ስለሆነ ብሩኖ ጉማሬሽን ከሁለት አንዱ በማምጣት ጥረት ላይ የአዲሱ ስፖርቲንግ ዳይሬክተር የዙቤ ሜንዲም የቅርብ ሰው ስለሆነ ዝውውሩን ለመፈጸም ከሪያል ማድሪድ የተሻለ ቦታ ላይ ነውና ዙቤ ሜንዲን በማሳመን ሂደት ላይ ትልቅ ስራ ሊሰራ ይችላል ብለዋል። እንደ ኤሮፕያን አቆጣጠር 1994 የተፈጸመውን የሩዋንዳ የዘር ፍጅት 31ኛ ዓመት አርሰናል በዛሬ ዕለት አስቦታል። እንደሚታወቀው ሩዋንዳ ከአርሰናል ጋር የማሊያ አጋር እንደሆነ ይታወቃል። ስለዚህ እንግዲህ በወቅቱ የነበረውን አደጋ አስመልክቶ አርሰናሎች ዛሬ 31ኛ ዓመቱን አስመልክቶ መግለጫ አውጥተዋል፣ በአርሰናልና በሩዋንዳ መካከል ካለው ግንኙነት አንጻር። ማንቸስተር ዩናይትድ ወሳኝ ጨዋታ አለው፣ ምንም ጥርጥር የለውም። ወሳኝም ብቻ ሳይሆን የህልውና ጨዋታ ነው ለማንቸስተር ዩናይትድ። የፈረንሳዊ ክለብ ኦሎምፒክ ሊዮንን ይገጥማል በኤሮፕ ሊግ ሐሙስ ምሽት። ታዲያም የኦሎምፒክ ሊዮን ጋና የፊት ወሳት ተጫዋች አርኔስቴ ንዋማና ከባድ ጉዳት አስተናግዷል። ተጫዋቹ በግራ እግሩ ላይ የኤሲኤል ጉዳት እንዳጋጠመ ያረጋገጠው ክለቡ በዚህ ምክንያት ከውድድር ዓመቱ ውጪም ለስድስት ወር በላይም ከእግር ኳስ ዓለም ተገሏል። ኦሎምፒክ ሊዮን የፊታችን ሐሙስ ከማንቸስተር ዩናይትድ ጋር ወሳኝ የአውሮፓ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ እንዳለው ይታወቃል። በሌላ በኩል በመጀመሪያ ዙር ጨዋታ ሌላኛው የፊት ተጫዋች ማሊክ ፎፋና በጉዳት ምክንያት ላይደርስ ይችላልና ዩናይትድ ተጋጣሚው በጉዳትም እየሳሳለት ይገኛል። በወቅታዊ ብቃትም ክለቡ ራሱ ኦሎምፒክ ሊዮን ጥሩ የሚባል ቡድን አይደለም። በወቅታዊ ብቃት ነው ያልኳቸው ቤተሰቦቻችን፣ ይህን ቡድን ነው እንግዲህ ማንቸስተር ዩናይትድ ሐሙስ የሚገጥመው። ነገሮች ቀስ በቀስ ለዩናይትድ በኤሮፕ ሊጉ ጥሩ እየሆኑ ይመጡ ይመስላል። ምናልባት መጥፎ የውድድር ዓመት በአንዱ ዋንጫ ሁሉንም ነገር ሊያስተካክለው እንደሚችል ይታወቃል። የሪያል ቤስ ስፖርቲንግ ዳይሬክተር ማኖፋር ጆርድ በውሰት ስለሚያጫወቱት አንቶኒ ሀሳባቸውን አጋርተዋል። አሁን ላይ ሁሉም ነገር ገና ነው፣ አልተጠናቀቀም። ነገር ግን በአንቶኒ መደሰታችንን ለማስቀጠል በአንቶኒ መደሰታችንና እሱን ከኛ ጋር እንዲቀጥል ለማስቀጠል የቻኑ ሁሉ ለማድረግ እንዲሁም በተለያዩ መንገዶች እሱን እዚህ ለማስቀረት እንሞክራለን። ጊዜው ገና ስለሆነ ብዙ ስራዎችን ልንሰራበት እንችላለን ብለዋል። የሰሞኑ አነጋጋሪ ተጫዋች በካዘሜሮ የተመለከተ ነው። ብቃት በጣም አነጋጋሪ ነበረ። ሩበን አሞሪ ለምን እንዳላጫወቱት ተጠይቀው ነበር። በጥርና በየካቲት ወር ላይ ተጫዋቹን አልተጠቀሙትም ነበረ። በሰዓቱ እኛ መጫወት የምንፈልገውን የጨዋታ ዘይቤ ለመተግበር እሱ ምርጥ አማራጭ ስላልነበረ ነው። ከዛ በኋላ ግን ራሱን በደንብ አሻሻለ፣ ለዛ ተጠቀመ ነው አለ ብለዋል። አሞሪም ተጫዋቾችን በተመሳይ መንገድ ነው የማየው። እኛ የምንፈልገው ነገር ካደረጉ እድል ያገኛሉ። ካዜሜሮ የሚጫወታ ያለ ካርሎስ ካዝሜሮም በአጠቃላይ በማንቹሪያን ደርቢ 11 የተሳኩ ታክሎችን መውረድ ሲችል ይህም ማንቸስተር ዩናይትድ ቤት ከ28 ፓትሪክ ኤቭራ ከፖርትስ ማውዝ ጋር ካደረገው 11 ታክል በኋላ የተገኘ ትልቁ የጨዋታ ታክል ሆኗል። በአጠቃላይ ካርሎስ ካዝሜሮ በአውሮፓ አምስት ታላላቅ ሊጎች ላይ ከፍተኛ የተሳኩ ታክሎችን በ1000 ደቂቃዎች ውስጥ አደርጓል። ለመጨረሻ ጊዜ በተጫወታቸው 1000 ደቂቃዎች ውስጥ በአማካኝ 5 ነጥብ 2 4 በጨዋታ ታክል ያደርጋል ስኬታማ ይሄ በአውሮፓ ቀዳሚ ያደርገዋል። አንድም ተጫዋች አይስተካከለውም። ከተጫወቱት ጨዋታ አንጻርና የካልሮስ ካዜሜሮ የመጨረሻ ዓመት በጣም ውብ የሆነ ይመስላል በማንቸስተር ዩናይትድ ቤት። ምናልባት ቀጣይ ለሚፈልገውም ክለብ ፍንጭ እየሰጠ ይመስላል። ተጫዋቹ ያለውን ወቅታዊ ብቃት አሰልጣኙ ሩበን አሞሪም፣ ማቲያስ ዲ ሊክት እና እንደዚሁም ኮቢ ሜይ ነው ለሐሙሱ ለሊዮን ፍልሚያ የመድረስ እድል አላቸው ብለዋል። ተጫዋቾቹን ጥሩ ሁኔታ እያገገሙ ይገኛሉ፣ ልንመለከታቸው እንችላለን ብለዋል። ያው የሩበን ና ሞሪ ዘንድሮ በአጠቃላይ በስፖርት እንግሊዝ በነና በማንቸስተር ዩናይትድ ፔፕ ጋርዲዮላን ሶስት ጊዜ ተፋለመዋል። ሁለት ጊዜም ሩበን ና ሞሪ ቡድን አሸንፏል። አንድ ጊዜያቸው ወጥቷል። የሩበን ና ሞሪ ቡድን የጋርዲዮላ ቡድን ላይ ስድስት ግብ ሲያስቆጠር የጋርዲዮላ ቡድን በአንጻራዊነት ሁለት ግቦችን ብቻ ነው የሩበን ና ሞሪ ቡድን ላይ ያስቆጠረውና ምናልባት ዩናይትድ ቤትስ ኃያልነትን ለመገንባት በሚደረገው መንደርደር ላይ እንደ ግብዓት ልንወስደው እንችላለን። ዩናይትዶች አጋሩን። ሌላው ሩበን ና ሞሪ በጋሪ ኔቭል ላይ በተለይም የደርቢው ጨዋታ በጣም ቀዝቃዛና በደርቢ ጨዋታ ደረጃ ልመለከተው የማይገባ አይነት ጨዋታ ብሎ ተችቶት ነበረ። ደርቢውንና ሩበን ና ሞሪ እረዳለሁ ለምንን ያንን እንዳለ ለእያንዳንዱ ጥቃቅን ነገር ትኩረት የሚሰጥ ሰው ነው ጋሪ ኔቭልና ለምን እንዳለ አውቃለው ብሏል። በርካቶችም በሀሳብ መስጫ ሳጥናችን ላይ ደርቢውን ጨዋታ እንቅስቃሴ እንዳልወደዱት በጣም ዝግ ያለና ማራኪ ያልነበረ የሚሉ ሀሳቦችን ሲያጋሩን ተመልክተናል። ኑሱር ማዝራዊ ለመጨረሻ ጊዜ በባየር ሞኒክ ያሳለፋቸውን ሁለት ዓመታት ውስጥ የተጫወተው 3551 ደቂቃ ብቻ ነው። ለዩናይትድ ገና በአመቱ መጠናቀቂያ ጥቂት ጨዋታዎች እስኪቀሩት ድረስ 3691 ደቂቃዎችን ተጫውቷልና በባየር ሞኒክ ካገኘው የሁለት ዓመት እድል በላይ በዩናይትድ ያገኘው የመጀመሪያ ዓመቱ እጅግ በጣም ከፍ ያለ ነውእና በዩናይትድ ቤት በጣም ወሳኙ እንግዲህ ተጫዋች ሆኖ ቀጥሏል። በእርግጥ ለዩናይትድ ቁልፍ ነገሮችን በተሰጠው እድል እያስመለከተንም ይገኛልና ምንም ጥርጥር የለውም ተጫዋቹ ሰፊ ድል አግኝተዋል። ጆኒቫንስ ሃይደን ኤቨን ወደ ሳር ልምምድ ተመልሰዋል። ሁለቱም ተጫዋቾች በቅርቡ ወደ ሜዳ ይመለሳሉ ተብሎ ይጠበቃል። ነገር ግን በኤውሮፓ ሊግ ጨዋታ ላይ ከመገኘታቸው ጋር በተያዘ አሰልጣኝ ሩበን አሞሪ ስለ ሁለቱ ያሉት ነገር የለም። ለማንኛውም ሁለቱ ተጫዋቾች ግን ወደ ሳር ልምምድ መመለሳቸው ተረጋግጧልና ማንችስተር ዩናይትድ እንደ ህልውና ጨዋታ የሚያየው የኤውሮፓ ሊግ ላይ እነኚህ ወሳኝ ተጫዋቾቹ መገኘታቸው በራሱ የሚፈጥረው የራሱ ተጽዕኖ አለ። በዛ ኦሎምፒክ ሊዮን ተጫዋቾች በጉዳት እየጠፉ ይገኛሉና። ዩናይትድ ሁሉን ነገር የሚወስንበት አውሮፓ ሊግ ላይ ተስፋችሁ ምን ያህል ነው? ዩናይትድ ደጋፊዎች በሃሳብ መስጫ ሳጥናችን ላያስፈሩልን። እኛ አሁኑን እዚህ ጋር ነው የምናበቃው። ቀኑ ያማረ ጊዜ እንዲሆነላችሁ ተመኝተናል። መልካም ጊዜ።